ሰላም ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለእግዚአብሔር ለሕማማት ዋዜማ አደረሰን። ኔክስት ዊክ ወሳና ይመስለኛል ባልሳሳት። ጓደኛ ይነግረኛለች። አብትዬ ያመሰግናለሁኝ። አይፊል ሌዚ እኔ ራሴ አልሄዱኝም ሰሞኑን ቤተ ክርስቲያን እና ዛሬ አጠር ያለች ነገር ለመናገር ነው፣ እስፔሻሊ ለቤተክርስቲያን ክርስቲያን አካባቢ ላላችሁ ወገኖቼ ይህን አይዲያ ነው ግን፣ በጣም ይቅርታ ካጠፋው፣ በጣም በጣም ይቅርታ እየጠየቁ አባቶችን ብዙ ትምህርት ይማራል። የአዲስ አበባ ሰው በጣም ቤተ ክርስቲያን ህዝቡ ፈዞ ነው የሚያመሸው። ችግር አለ፣ እናለቅሳለን እና እግዚአብሔር መልስ ይሰጣል። በእርግጥ ግን አባቶቻችን፣ በዛ ዙሪያ ያላችሁ እንደሰማሁት ጎመን ራሱ አንድ ትንሽ እየስር ያላት በጣም ውድ ናት። ለቃሪያ ቃሪያ፣ ቲማቲም በጣም ተወዷልና ፍሩት ራሱ ፍሩት መብላት የሚያቅተው ሰው ይኖራል ና አባቶች የቤተ ክርስቲያን አባቶች ሰው ዶኔት ያደርጋል ለነፍሱ ብለዋል። ና እናንተ ደግሞ ወጣቱን አስተባብራችሁ አዲስ አበባ በጣም ብዙ ቤተ ክርስቲያኖች አሉ፣ ሰፋፊ ቦታዎች አሉ እየተባለ ለልማት ለመሻማት የሚጣጣር ብዙ ሰው አለ አደለ? እና እናንተ ደግሞ አትክልት ብታደርጉበት ያን ቤተ ክርስቲያን ወጣቱን አስተባብራችሁ ሰራተኛ ሳትቀጥሩ ሊማር የሚመጣውን እንደ ስራ ሰጥታችሁ በቤተ ክርስቲያን አካባቢ ጎመናው፣ ምንም ነገር፣ ሸንኮራ የሚበላ ነገር ቢተከልበት ቤተ ክርስቲያን ፍሬ እንድታፈራ ምሳሌዋ እንዴት ነው የምድር ምሳሌያችን የመንግስተ ሰማያት ምሳሌ ናት አይደል ቤተ ክርስቲያን እና አረንጓዴ ብታደርጓት። ላይ እኔ ከእናንተ ተሽያ አይደለም፣ ግን ቦታውን ፍሬ ፍሩቲያ ነው የቸገረው ይዞ እንዲሄድ ማለት ነው። ላይ የተቸገረ መግዛት ያቃጠው። በፊት በፊት ስንማር ለኢንጂነሪንግ ስንማር መኪና እንገዛለን፣ ቤተሰብ እንረዳለን፣ የእኛ ንትተን ማለት ነው ቤት እንገዛለን ተብሎ ነው። አንድ ኢንጂነር የሚማር የነበረው በፊት ማለት ነው፣ ከኛ በፊት የነበረው። አሁን ግን ኢንጂነሪንግ ተምሮ ራሱን ማስተዳደር ያውቃተው ብዙ ነው፣ ብዙ ወጣት ነው። እኔ ይህን ምላችሁ ማሬ ምን ለመመጻደቅ አይደለም። በጣም ብዙ እህት ወንድሞቼ ተቸግረዋል አሁን ላይ እና ለልጆቻቸው በግ ለመግዛት ቁርጥ ለማድረግ። እኔ ቤተሰቦችን እንኳን ያን ያክል አላዝናናውም፣ አይረባቸውም እንጂ የተረፈ ነገር አላደርግላቸውም። እና ውድ ቤተሰቦቼ እንዲሁ አንዳንድ ኢመርጀንሲ ሲመጣባችሁ ራሳችሁ ክሬት ማድረግ መቻል አለባችሁ፣ ኑሯችሁን ለማሸነፍ። እና ላይክ ዩኖ ተብሏል በፊት የሆነ በየቦታችሁ በየቤታችሁ አትክልት ትከሉ ምናምን፣ አይደለም በየቤተ ክርስቲያኑ ሰው ሲመጣ ተስፋ እንዲኖረው፣ ቤተ ክርስቲያን ለመመናኗ ተስፋ እንድትሆን አባቶች ተስፋ ስጡ፣ ተስፋ የሚሰጥ ሁን። ገዳም ውስጥ አለ፣ ሸንኮራ አለ፣ ሙዛ አለ ሁሉ ነገር አለ። ደስ ይላል። አሁን ቤተ ክርስቲያን አዲስ አበባን ቦታ አለ። ሽንኮራ መትከል ይቻላል። ጎመን መትከል ይቻላል። አፕል መትከል ይቻላል። ዩ ኖ ፍራፍሬ መትከል ይቻላል። ያንን ማኔጅ የሚያደርግ ሰው ሞልቷል እና ሰውም ደስ እያለው ቤተክርስቲያናችንም ሰው ሳትስፋክሽን አግኝቶ በእምነቱ ተደስቶ። ምክንያቱም ይሄንን እምላችሁ በእምነት ያልደሰትም ብዬ አይደለም፣ ግን እምነታችን ደግሞ በስራ ተገልጦ ህዝቡን የሚያድን መሆን አለበት። ህዝቡ አሁን እየተቸገረ ነው። በጣም እየተጨናነቀ ነው። እውነቴን ነው እምላችሁ። እኔ የማልጠብቃችሁ አብረውኝ የተማሩ በቃ ይኸው ነው። እኔን አንቺ የተሻለ ቦታ ነው ያለሽው። እቺ አንድ ብር እኮ መቶ ብር እኮ ለአንቺ ምንም አይደለች። ሀያ ብር እኮ ይቸግራል። አሜሪካን ሀገር እውነት ለጋስ ሀያ ብር ይቸግራል እንደ ኮንዲሽኑ ነው፣ እና እንደ ሲቹዌሽኑ ሁሉም ይቸግራል። ቢኖረኝ እኔ ብሰጥ ደስ ነው የሚለኝ መስጠቴ፣ ለእኔ ሳይሆን ለሰውየው ሳይሆን የሚያስደስተው ለራሴ ነው የሚያስደስተው። እና ዛሬ የምለላችሁ ፈልጌ ነው በጣም ንደ የተከፋውት ሰሞኑን በቃ ኖ የተቸገሩ ልጆች አሉ፣ በጣም አሁን በዓል ስለደረሰባቸው ተምረው እንኳን ቤታቸውን ማኔጅ ማድረግ ያልቻሉና፣ ፕሊስ ይሄ ጾም የቤተ ክርስቲያናችን የምናመልከው የጌታችን ኢየሱስ ክርስቶስ ነው እና ሰው ሊፈታ ሲል እንዳይማረር ደግፉት በቃ። ወጣቱን ስፔሻሊ ተስፋ እንዳይቆርጥ አድርጉት። አባቶች ፕሊዝ ካላችሁ ላይ ሼር አድርጉ ማስተማሪያ ጌታን ቃል ብቻ አይደለም ላይክ ወርዷቸው። እዚህ ሀገር ቸርች ብዙ ነገር ያደርጋል፣ ዶኔት ያረጋል፣ ልብስ ለሌላቸው ልብስ ይሰጣል። እንግዲህ እንዲሁም እንደኛ ሀያ አራት ሰዓት አይጸለይም በፍጹም። ግን ቸርች ስጭር የሆነ ቫልዩ ታገኛላችሁ። ላይክ የሆነ ኮሚኒቲውን ይረዳል፣ በሎኢንካም የሆነ ይረዳል፣ ትምህርት ያስተምራል፣ ከገቨርመንት ቤኔፊት እያመጣ ራት ያበላል። እንግዲህ ምላችሁ ዝም ብሎች ቸርች የተባለ ነው እዚህ ሀገር እና የፈረንጆቹ። እኛ ደግሞ እንደዚህ ማድረግ መቻል አለብን። አይ ነው አቃለው የሚያደርጋለ የሚመጸውታለ የሚረዳ ግን ቋሚ ነገር ቢኖር በየ ቤተ ክርስቲያኑ አሁን ከአምሳ ከስልሳ ሺህ በላይ ሊሆን ይችላል ቤተ ክርስቲያን ያለ በአዲስ አበባ ዙሪያ አዲስ አበባ ውስጥ ግን እንዲሁ አይ ዶንት ቲንክ ሶ። እኔ ራሴ ሳድግ አዲስ አበባ አይ ኔቨር ሲ ኤኒ ፍሩት ሌመን እንኳን አይቼ አላቅም። ቤተ ክርስቲያን ውስጥ ግን አንዳንዴ እሾህ የሌለው ዛፍ ትከሉ ከተባለ እሾህ የሌለውን አትሊስት፣ አቮካዶ እሾህ የለውም፣ ጎመን እሾህ የለውም። እና እንደዚህ ቤዚክ የሆኑ ነገሮችን ሸንኮራስ ራሱ ለልማት እንደዚህ የሆኑ ነገሮች ውሃ አለው ምእመናኑ ደግሞ ሞዳይ ምጽዋት እየሰጠ ያንን እየወሰደ በየ ቦታው ልማት አሳይታችሁት መምናኑ ሲመጣ ሊማር ግማሹን ተምሮ ግማሹን ደግሞ ያንን መስራት በየተራ በየእንትን እየተፈራረቃችሁ ትምህርት ቤት እንኳን ሰርተን የሆነ እንደዚህ ሰራን ብለን ለምን ለመናገር ጎመን ተከል እንዲበለን፣ አለ አይደለ እንደዛ ብታደርጉ ጥሩ ነው ብዬ አስባለሁ። ምክንያቱም በጣም ወጣቱ እየተማረረ ነው። እግዚአብሔር ወርዶ አይሰጠን፣ መስራት መቻል አለብን። ካልሰራን ምንም ነገር ህይወታችን አይለወጥም። በተቻለን መጠን መጣጣር አለብን ነው ሆነስትሊ ላይክ እንዴ የለኝም ብሎ መቀበ አሁን አስተማሪ ሆኖም እንደገና ልጆችን ማስጠናት የሆነ ነገር መፍጠር አለባችሁ እንጂ ዝም ብሎ ኑሮ ተወደደ ከባድ ነው መቼም አይቀንስም መቼም አይቀንስም እንኳን እዛ እዚህ ራሱ እየተወደደ ነው ግን እኔ እውነት ነው የምላችሁ አሜሪካ አገር ሁኜ ዝቅ ያለ ስራም ቢሆን ሰርቻለሁ ምንም አይመስለኝም ለምን ሊስትሮ አልሰራም እኔን ማኔጅ አድርጎ እስካኖረኝ ድረስ ምንም አይመስለኝም። ሰርች የራሱ ተበድሬ ለሰው ሰጥቼ አቃለሁ። እመቤቴ ነምላቸው ምክንያቱ እኔ የተሻለ አቀረኝ ያሰውዬ ሰውዬ ተስፋ ቆርጦ እንዳይወድቅ ለማድረግ ማለት ነው። እና ምን አለኝ እባክሽ ከምታስቀምጫት ላይ አይውሽ፣ አይውሽ። እውነት ነው ልጅ አለኝ ማስቀመጥ አለብኝ መቆጠብ አለብኝ። ግን እንኳን ማስቀምጠው ለራሴ እራሱ እንትን ካለ መስጠት እኔ በጣም ነው የምወደው። ሰው ሲቸገር ተጨንቆ እኔ ላይ አስቀምጣለሁ ብዬ አላስብም በፍጹም። በእውነት ነው የምላችሁ፣ እኔ ልጄን ሴፍ አድርጌ ማኖር ነው እንጂ ይሄ ትርፍ ገንዘብ ምን ያልኳቸው። አሁን መብርሃን ልቦናቸውን ታብራና፣ ኢትዮጵያ በቃ ኑሮ እየጨመረ እየጨመረ እየጨመረ ሰው እየተማረረ እየተማረረ፣ ግን መስራት ባህላችሁን አዳብሩ። ስራ ካልሰራችሁ መቼም ህይወታችሁ አይቀየርም። በቃ ይሄን ነው የምላችሁ። እኔ አዲስ አበባ ውስጥ ይመስክሩ፣ እውነት ቆስታ ተክላለሁ፣ ጎመን ከትምህርት ቤት ስጨርስ ቆስታ ጎመን በቆሎ ተክላለሁ። ቢኮዝ አይ ላቭ ቱ ዱ ዛት ሶ ገበሬ መሆናችሁ እጃችሁን ታጠበች ምናምን አይደለም። በቃ እራሳችሁን ለማሸነፍ ምንም ማድረግ ትችላላችሁ። ዛሴት ዛስ ማይ ፖይንት። እኔ ዛሬ ልነግራችሁ የፈለግኩት እግዚአብሔር፣ በተረፈ ጾማችሁን በሰላም ያስፈታ። ለአንዳንዶቻችሁ ጭንቀት ሁኖባችኋል ለልጆቻችሁ የምታቀርቡት እና እግዚአብሔር በጎደለ ይሙላላችሁ። አይላቭ ዩ ጋይስ ደህና ዋሉ።